ን ወሪያቴች መንገድ ላይ ይለ ጭራሽ ከእኔ ጋር ተጣልተው እንዲህ ዝም ብሎ በነፃነት ይንቀሳቀሳሉ። እናቁ ደግሞ ሰፈራቸው ስለሆነ ዝም በይ። በእናትህ ሰፈራቸው የትም ቦታ የትም፣ በሰማይ በምድር የተኛውን ቦታ ብትሄጂ ማለት ነው ሰፈሪ ነው። ያ ሁሉ ላና ፈቀች እያልክ ካልነበረ ፈጣሪ መልሱን ወዲያው አቀረበል። ያው እነ ቅድስት አለፉ። በል እነሱን ያዝና ለምሳሌ ከኔ ኋላ ተደበቂ። እንዳትጠጉ! ለፖሊስ ነው የምደውለው። ምን ሊያደርጉ ነው? ሊወስዱ ነ አይወስዱ። ምሳሌ፣ ይህን ፖሊስ ነው የምንጠራው። ነግሬያቸዋለሁ። ይኸው ደውላለሁ፣ እደውላለሁ። እንዳትጠጉን! ውብዬ ውብዬ፣ ሰው ነው የምጠራው። አትጠጉኝ! እቶሃለሁ ልጆ ነው ስልኩ አይሰራም፣ አይደለም። አይደል? አዎ፣ ሞገስ ስልኩ አይሰራም ዛሬ ሶስተኛ ቀኑ ነው። እሺ በቃ እኔ ምናልባት አዲስ ነገር ካለ ልጠይቅሽ ብዬ። ምንም አዲስ ነገር የለም። ሌሊቱ ሙሉ እንቅልፍ ሳይወስደኝ ነው ያደርኩት። ሲነጋጋ ነው ትንሽ ሸለብ ያደረገኝ። አይዞሽ ምንም አይሆንም፣ ምናልባት ከከተማ ወጥቶ ሊሆን ይችላል። አይመስለኝም ሞገስ። እኔ እንኳን ባስቀይ ማይቶ የማይጠግባትን ልጁ ነው ሁለት ቀን ሰዓት አድሮ አያውቅም እንዴ አንቺ ምንድን ነው ያስቀየምሽው? አይሞገስ የሚናገር አይደለም። ገባኝ። ለማንኛውም ደጋ አደረግሽ። ይህ እኛም እየተቀጣን ነው። ስንት ጊዜያችን ከተከለከለን መሰለሽ። ለማንኛውም ሽማግሌ ሳይላክ ብሩክን ከጫፍ እንዳታደርሽ ሰምቻለሁ። አይሞገስ እኔ ጨንቆኛል። ምሳሌ ክፍል ሰባ ሁለት እዤ ቅርብ ያለው ማለት ነው። ሞገስና ሉላና ዳታ እንግዲ በመንገድ ላይ እየሄዱ ይገኛሉ። ከዛም በኋላ እንግዲህ የዝና እንግዲ ያስቀጠረው ሰው ተገኝቶ እንግዲ ሞገስን እናተ ከሉላ ጋር እንግዲ እዚህም ጠብቁን እያለ ዳጣም እንደምልታደርግ ነው እያለችው እንግዲ ሞገስን የመ የዝና እንግዲህ ተቀጣሪ እሱን እያየው እያራራጠው ይገኛል ማለት ነው። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንኳን ደህና መጣችሁ። በእያላችሁ በሰላማችሁ ብዙ ትበልልኝ። ላይክ ሰብስክራይብ በማድረግ ቤተሰብ ቤተሰብን ሆኖ በአክሮት በትተና እንጠይቃለን። በየቀን የምለቅላችሁ ቪዲዮዎች ቶሎ እንዲደርስላችሁ ደውል ምልክቷን በማጥቆር ቤተሰብን ሆኖ በአክሮት በትተና እንጠይቃለን። እንግዲህ ሞገስን እያራራጠው የልጁን እያራራጠው ይገኛል። ነገር ግን አምልጠዋል ማለት ነው። ሉላና እንግዲህ ሞገስን አመለጡ ማለት ነው። ዳጣም ቤተሰቦቿን አገኝታ ፍጥስ ፍጥስ እያለችም ያለችም ትገኛለች ማለት ነው። ሁሉም ነገሩን እንግዲህ አሁን ብሩኩን ማይወጣበትና እንግዲህ ማይወጣበት ጣጣ ውስጥ ገብቷል ማለት ነው። ከዛ በኋላ የዝና ቅጥያው እንግዲህ ዝና አመለጡ እያለ ምን ማለት ነው? አመለጡ ማለት ከዛ በኋላ እገልሃለሁ እያለ እንግዲህ ዝናን ያስቀመጠው ሰውዮ አንተ መሀይብ ከብት እያለ አንገቱን አንቆት ወደ ላይ እያንጠለጠለው ይገኛል ማለት ነው። ልጁም እንግዲህ ለምን አባት ግድብን አትልም እያለ ዝናን ልጁን ሊገለዋል ማለት ነው። ኧረ፣ ልቀቀኝ እየገደልከኝ ነው እያለው እንግዲህ አረ በፈጠረህ ቢለውም ቢለምነውም በፈጠረህ አምላክም ቢለውም ምንም አለቅህም እያለው ወዴት ነው እየሄዱ እንግዲህ ስትለወለወን ነው እያመለጣህ እያለ ወዴት አካባቢ ነው ሄዶ እያለ የልጁን ይገለዋል ማለት ነው። ሞገስ እንግዲህ በጣም ጎበስ ሆኖ እንግዲህ ከዝና ጋር አምልጦ ሉላን አስመለጣት ማለት ነው። አሁን ማያገኛቸው ቦታ ሄዶ የተደበቁ ነው። ዳጣን ወደ ሞገስን ስልክ እየደወለች ታመራለች ማለት ነው። ሞጌ እያለችው፣ እሷንም ነፃ ወጣሁካ እያለች ትቀልድበታለች ማለት ነው። ጊዜው የጊዜው ነፃ ወጣሽኝ ይላታል ማለት ነው። ጓደኛዬ በጭንቅ ውስጥ ጠፋ ይላል። አረሞጌ እኔ ራሱ የሌለ ጭንቆኛል ትለዋለች ማለት ነው። እንግዲህ የብሩክ ነገር ሁሉም እያሳሰባቸው ይገኛል። የብሩክል ስልክም አይሰራም እያሉ እንግዲህ ቤትም አልመጣም ወይ ያለ ለቅመሟም እንደው የላት ነበረ። እሷም ራሱ ተጨንቃለች ምን ማለት ነው። እንዴት ሊሆን ቻለ? አረሞጌ ከምር እኔም በጣም ጨንቆኛል ትለዋለች። እንዳልከው ወደ ክፍል ሀገር ሄዶ ይሁን አይ ክፍል ሀገር ሊሄድ አይመስለኝም አሁን ሉላ ነፃ አወጥቻታለሁ የሆነ ቦታ እንደበቃለን ኢላታል ማለት ነው በቃ እሺ ሳይ እያለችው ያ አውሬ አሁንም እኮ አልተፈታንም ቆይ አንተ እስከመቼ ነው የምትደበቀው እያለ ሲጀምር ክፍል ሀገር ብትሄድ ራሱ አይፋታህም የሆነ ነገር እያሰብን ወዳጣ አውራሻለሁ ከሀገር እንወጣለን ኢላታል ማለት ነው እንግዲህ ዳጣንም እሺ ሞጌ እደውላለሁ። አሁን ምሳሌ በጣም ናቀኛለች፣ እሷ ጋር ሄዳለሁ እያለች ትገኛለች። ሞገስም ተጠንቀቂ ሲላት አረባ ክ አሁን ማንንም አልፈራም፣ አባት ያገኝቸዋለሁ ትላለች ዳጣ ማለት ነው። ሞገስም እስኪ ለማንኛውም ደውለሽ አሳወቂኝ ሲለብሎ ስልኩን ቻው ተባብሎ ይዘጉታል ማለት ነው። ዳጣን በሀሳብ ተክዛ ብሩክ የጠፋ ይሄ ልጅ የት ሄዶን ይሆን ምንድነው? እያለች ፋራ ነው እንዴ ሰው እንዴት ከምላይ ተነስቶ ይጠፋል? ሰው ያስባል ይጨነቃል ብሎ አያስብም እንዴ እያለች እንግዲህ የሰው አያስብም እንዴ እያለችም ብቻ ለብቻ ያወራች ትቀኛለች ማለት ነው። እንግዲህ ብሩክን የገባበትን ሁሉም ነገር እንግዲህ ዝና ያቃል ማለት ነው። ቤቱም አልሸጠውም ልጁ ለማሳከም ሲሄድ እንግዲህ ያደዛ ዞይ ሲሄድ ነው መሰለኝ በሰው ተስማምቶ ነው መሰለኝ። እንግዲህ እስኪ በቀጣይ እናያለን ማለት ነው። ብሩክስ ይፈታል ይገኛል ወይስ እንዴት ነው የሚለው ነገር በቀጣይ ቪዲዮ እናያለን ማለት ነው። እንግዲህ እዚህ ጋር ደግሞ ምሳሌና ቅድስትን በሐሳብ ጭልጥ ብሎ አስቦ ይገኛሉ ማለት ነው። አይዞሽ ቅድስትዬ፣ በቃ አባዬ ይመጣል ትላታለች ማለት ነው። አባትሽ እንጃ በኔ አኩርፎ ነው መሰለኝ የጠፋ ቅድስትዬ። በጣም አሳዝነሽኛል። ምን ለማለት ፈልገሽ ነው የኔ ምሳሌ? አትገሻለ ማለት ነው አለች። ከዛ በኋላ አረ እኔ አላደግኩም ገና እኮ አምስተኛ ክፍል ነኝ። አደገሽ ነው እንጂ እንደዚህ አይነት ነገር መናገርሽ ስትላት፣ እሺ የምላደርግ ብለሽ ነው? ቡና ላፍላልሽ ወይስ ሻይ ላፍላልሽ? ትላት አለች ማለት ነው ምሳሌ ለቅድስትን ማለት ነው። እሷም አባትሽ ወጥቶ ቀልቶ አንቺ ትቀልጃለሽ፣ አባቴ ለምን አስከፋሽው? ከኔ ጋር ተጣልተ ነው አይደለም እንዴ ያልሽን ስትላት ጊዜ እና ሁለት ቀን ሙሉ ስልክ አጥፍቶ የጠፋው ቆይ የዛን ያክል እኔ ምን አጠፍቼ ነው ብላ ቅድስት እንግዲህ ምን ብለሽ ነው ቅድስትዬ ብላ እንግዲህ ምሳሌ ትጠይቃታለች ይሄን እንጃ አሁን ወይ ከሴቶች ጋር እየተዝናና ይገኛል እንዲገባሽ ላስረዳሽ ሌላ ሴት አግብቶ እየተዝናና ይሆናል አባዬ ሌላ እናት ሊያመጣ ነው ስል እንግዲህ ቅድስትም ደንግጣ እንግዲህ ተናዳም እኔ እናት ሸለውልሽ አይደለም እንዴ ሌላ እናት ለምን አስፈለገሽ እንዴ ምን ችግር አለ ሁለት እናት ይኖረኛላ አንቺ ምን አለብሽ ብላ እንግዲህ ይኸውልሽ፣ እናትሽ እኔ ብቻ ነኝ ሌላ እናት ያለ። ትላታለች ማለት ነው። እሺ ሌላ እናት በቃ የ አልፈልግም፣ አንቺ ብቻ ነሽ። አባቴ ሲመጣ እናሳዝን አሳዝነን እነግረዋለሁ ስትላት፣ አይ አና አናስመክከው እኔ ቆሞን የምጠይቀው ትላለች። አይ ምሳሌ እያለች መጀመሪያ እሱ ይምጣ እያለች እንግዲህ ቅድስትን ለምሳሌ ታቀፋታለች ማለት ነው። እንግዲህ እስቲ ሞገስና ሉላ ያመልጣሉ ወይስ አያመልጡም? ይላል እንግዲህ ሜ እንግዲህ እዚህ ጋር ማህሌትና የማህሌት እህትን አንድ ላይ ነበሩ። ዛሬ ምሳየለ መደስት እንጀራ ግዢ ስትላት እንግዲህ ወይ ኔ ማህሌት ወድቂ ወድቂ። አሁን እዚህ ላይ ልብደቅ ያለችም እንግዲህ ከኤፍራታ ጋር እያወሩ ይገኛሉ። ኤፍራታም እንጀራ ሳትገዢ ኬስ ይምጣ ትላታለች ማለት ነው። ባለሽ መፍታት አልነበረብሽም። ያው ምንም ነገር ሳትይዢ ትላታለች ማለት ነው። ከዛም ማህሌት ማንገቷ ትደፋና በጣም እየተሳሳሽ እየተጠጻሽ ነዋ ስትላት ጊዜ እንዲህ የሚሆን አልመሰለኝም ነበራ። የሰው ወሬ ሰምቼ ነበር፣ የሰው ወሬ ሰምቼ እንግዲህ ዛሬ ቁራሽ እንጀራ ማጣበት ጊዜ ፈተና ደርሼያለሁ። አዎ የሰው ወሬ መስማት አልነበረብሽም። አንዷ መካሪ አንቺ አልነበርሽም እኮ እኔንን ቢሆን መስማት አልነበረብሽም ከብሩክ ከተለየኩ ጊዜ ጀምሮ ማንነቴን ነው ያጣሁት። ባሬን፣ ክብሌን፣ ማረጌን ሁሉም ነገር አጥቼ ያለው የገንዘብ ምንጭሽም ነበረ እንኳን ላንቺ ለኔም ትጥርፌ ነበረ። አሁን ምን አለሽ? ምንም የለሽም። ባዶዩን የቀረሁት ግን ደግሞ ይሄንን አምኜ መቀበል አልፈልግም። ተቀበልሹ አልተቀበልሹም፣ ከዚህ በኋላ የሰው ሸክም ነው ምትሆኝ፣ ትላት አለች። የፍታታ ቁተ የፍራታ ቀንጦላት ብለሽ እንደዚህ አትበኝ ሉላ። በድጋሚ አመለጠቻ ስትለት ጊዜ አው አምልጣለች። ይልቅ ዛሬ እሱ ቀጥሮኛል። እሱ የእንደኔ አልተሳካ ብሎታል። ይንቃ አግቢና የራስሽን አድርጊው። እሱ ለቤተሰሪ እድል አለሽ ትላታለች ማለት ነው። ከዛ በኋላ ከዛ ዝና አንድ ነገር ቢያደርገኝ እኮ መስማት አነበረሽ ምትኛለሽ? ይሄ ምክር እኮ ጥሩ ነው። ዝናን ለራስሽ አድርጊው ተስፋ አትቁረጪ ትላታለች። የፍራታ ምን እንደሆነ አላቅም። አንድ ነገር ምነግርሽ ነገር አለ። ምናልባት ሀሳቡን ቀይሮ አንድ ላይ እንሆን ሌለኝ ይችላል ትላታለች። ከምርሽ ነው ስትላት፣ አዎ ምናልባት እሱ ቤት ከገባሁ ያ ቤት ይገዛልኛል። በቃ እንደዛ ከሆነማ ዛሬ እኔ እንጀራ እገዛለሁ ትላለች። የኤፍራታ ማህሌትም እንግዲህ የታዘባት ትገኛለች። መጀመሪያ ብራ ነበረኝ ብለሽ ነበረ፣ አሁን ግን እንዴት እንደዚህ ትናገራለች እያለች እንግዲህ ማህሌትን በኤፍራታ ላይ እንግዲህ ይሰማታል ማለት ነው። የዛሬ የነበረን ቆይታ በዚሁ አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለህዝባችን እያልኩኝ